ሰላም ውድ ቤተሰቦች እንደምን አላችሁ፣ በጌታ በኢየሱስም ሰላም ላችኋለሁ። ደህናናቸ ወይ? እኔ ወንድማችሁ ድህና ነኝ። ሀሌሉያ። ዛሬ አንድ ድቅ የሆነ መልክት አለ። ይህንን መልክት እስከ መጨረሻ እንድትከታተሉ በጌታ ፍቅር እጠይቃቸኋለሁ። እስላ አራትና አምስት ደቂቃ ጊዜያችሁን እንድትሰው በጌታ ፍቅር እጠይቃችኋለሁ ዝም ብሎም ነገር ያው ሁለትና ሶስት ደቂቃ ይፈጅባቸዋል። አለ አሁን ይህንን የእግዚአብሔርን የወንጌሉን ምስጥር እኔ እግዚአብሔር በውስጥ ላያስቀመጠውን ማስተማር ይፈልጋለውና ሁላችሁም በትዕግስት እንድትከታተሉ በጌታ ፍቅር እጠይቃችኋለሁ። ያንን የዩቲዩብ ቻናሌን አዳዲስ የሆናችሁ ሰዎች ሳብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ዘመናችሁን ይባርክ ወደ መልእክትኤ ሀሳብ ገባለሁ። በኢየሱስ ክርስቶስ ስም የቃሉን ክፍል አነባለሁኝ። ወደ ቆላሲያ ሰዎች ምዕራፍ ሁለት ከቁጥር 13 ላይ ያለውን ክፍል በጌታ በኢየሱስ ስም አነባለሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ በእኛ ላይ በእኛ ላይ የነበረውን የሚቃወመንን በትዛዛት የተጻፈውን የዕዳን ጽህፈት ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል አለቅነትን ና ስልጣንን ገፎ ድል በመንሳት በእርሱ በእርሱ እያዞራቸው በግልጽ አሳያቸው ይላል ክብር ለኢየሱስ ሲሆን ሃሌሉያ የዕዳ ጽህፈት ተደምስሷል በሚል እግዚአብሔርን ቃል ሼር የማደርግ ይሆናል ማለት ነው መጽሐፍ ቅዱስ በሌላ ቦታ ላይ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንሳቴ የት አለ ይላል። ክብር ለኢየሱስ ሲሆን የሞት መውጊያ ኃጢአት ነው። የኃጢአት ኃይል ደግሞ ጸጋ ነው። ክብር ለኢየሱስ ሲሆን እና በጣም የሚገርማችሁ ነገር በብሉይ ኪዳን ላይ በኃጢአት ምክንያት እያንዳንዱ ሰው ይከሰሳል። በጣም የሚገርማችሁ ነገር አንድ ሰው ኃጢአት ከሰራ ሀብታም የሆነ ሰው በግ ያመጣል ወይንም በሬ ያመጣል ወይንም ፍየል ያመጣል። ደግሞ ምስኪን የሆኑ ደግሞ ምንድን ነው የሚያመጡት? ዋኖስ የወፍ አይነት ምናምን ያመጣል። ምክንያቱም ሄዶ ሀንት አርጎ ወደ አደነዶ አድነው ምናምን ይመጣል። አቅም ያለው ከቤት አውጥቶ ፍየል ምናምን ለኃጢአቱ ስርየት ያቀርባል። ለኃጢአቱ ስርየት የእንስሳን ደም ለማፍሰስ እንስሳውን ካመጣ በኋላ ደግሞ ዝም ብሎ ከዓይኑ ወስዶ አርዶ አያቀርብም። ለሱም ደግሞ ከዓይኑ ራሱም ደግሞ ኃጢአትን ስለሰራ አንድ የሕዝቡን ኃጢአት ለማስተሰረ በግና ፍየል ይዞ ሲገባ ለራሱም ደግሞ፣ ምክንያቱም እዛው ገብቶ ስለሚጠፋ ማለት ነው። እግዚአብሔር ቁጡ ስለሆነ፣ እግዚአብሔር በኃጢአት የማይታገስ አምላክ ስለሆነ፣ እግዚአብሔር ኃጢአትን የማይምር ንጹሕ አምላክ ስለሆነ ማለት ነው። ካህኑ ራሱ እዛ ተውጦ የመቅረት ፕሮባቢሊቲ ስላለ፣ ካህኑ ለራሱም ደግሞ መስዋዕት ይዞ ይገባል። ከዛ ምናልባት እግዚአብሔር ከተቆጣ ካህኑ እዛም ሊሞት ስለሚችል እዛ ካህኑ ወደ ውስጠኛው ወደ ቅድስ ቅዱሳን ውስጥ ሲገባ ገመድ እንደዚህ ተጎትቶ አስክሬኑን ምናልባት ከቆየ አስክሬኑን ለማውጣት በብዙ ጥንቃቄ ይደረጋል። ያም ሆኖ ያም በእንደዛ መስዋዕት ሆኖ አንዴ አይደለም። አንድ ሰው አንዴ ለሰራው ኃጢአት በግ ካቀረበ በኋላ ሌላ ጊዜ ሲሰራ ሌላ በግ ያመጣል። ኦ ማይ አቤት አዲስ ኪዳን! አቤት አዲስ ኪዳን! አቤት አዲስ ኪዳን! ኢየሱስ ክርስቶስ ጌታ! አቤት አዲስ ኪዳን እና መስዋዕትን ለአንድ ዙር ኃጢአት ከሰራ በኋላ ለሌላው ቀን አይጠቅምም። አንዴ የቀረበ መስዋዕት ለሌላው ቀን አይጠቅምም። ኢየሱስ ግን አንዴ የራሱን ሥጋ ይዞ ወደ ቅድስተ ቅዱሳን ገባ። በአደባባይ ነበረ የተሰቀለው። ደጋግሞ ለማቅረብ አይደለም አንዴ ኦ ማይ ጋድ አንዴ መስዋዕትን አቅርቦ አንዴ አዳንን አንዴ ማለት ነው። ኢየሱስ ክርስቶስ ጌታ ከአይኑ ለራሱም ኃጢአት የዋኖስን የፍየልን የበግን ደም ይዞ ይገባል እንዲሁም ደግሞ ለሕዝቡ ኃጢአት ይዞ ይገባል። በዛም እንኳን እግዚአብሔር ፍጹም ይቅርታን ፍጹም ደስታን ላይሰጣቸው ሕሊናቸው ሁሉ እንደተከሰሰ ይኖር ነበር። እንደተከሰሰ ሕሊናቸው እንደተከሰሰ ይኖር ነበር እና በእንደዚህ አካሄድ ነበር። ከዚህ የተነሳ በብሉ ኪዳን ላይ ሁሉ ጊዜ ምንድ ነው ዕዳው ይከሳል። የኃጢአት ዕዳ ምን ይላል ይከሳል። አንተ ኃጢአተኛ ነህ፣ አንተ በደለኛ ነህ፣ አንተ ግፈኛ ነህ የሚል የዕዳ ጽህፈት ነበር። እዚህ አእምሯቸው ላይ የተሳለ ሁሉ ጊዜ በኃጢአት ግብልቲ ምንድ ነው፣ የበደለኝነት ስሜት፣ ኃጢአተኝነት ስሜት፣ ሁሉ ጊዜ በቃ ሰው ሁሉ በቃ ከመቼ መቼ እንደሚሞት ምናምን የሚል ስጋት ፍርሃት ነበረው። ሰው ልጅ ማለት ነው ክቡር ለኢየሱስ ሲሆን ይሄ ዕዳ ነበር። ሞት በሞት ላይ ስልጣን የነበረው እንደፈለግ አድርጎ ሰዎችን ይገላል፣ በኃጢአት ይገላል፣ በኃጢአታቸው ያጠምዳል፣ ይይዛል፣ ያስፈራራል። ከዚህ የተነሳ በብሉይ ኪዳን ላይ የኃጢአት ዕዳ የኃጢአት ዕዳ ጽህፈቱ ምን ያደረጋል ይከሳቸዋል። አንተ የእንትን ዕዳ አለብህ፣ አንተ ባለፈው እንደዚህ ያደረግከው ዕዳ አለብህ፣ ትሞታለህ፣ ትሞታለህ የሚል ነው ኃጢአትን የሰራ ሁሉ ይሞታል። ምክንያቱም ኃጢአት የሰራ ሁሉ ይሙት የሚል ህግ ስላለ ማለት ነው። ስለዚህ ሁሉ ጊዜ የዕዳ ጽህፈት አለ። ያንን ግን ኢየሱስ ምን ነበር ያደረገው? 13 ላይ ያንን ምንድን ነው? እናንተ በበደላችሁና ስጋችሁ ባለመገረስ ሙታን በሆናችሁ ጊዜ ከእርሱ ጋር ህይወትን ሰጣችሁ። ህይወትን ምን አደረጋችሁ? ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ ነበረውን የሚቃወመንን፣ ቅድም ያልኳችሁ ማለት ነው፣ የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። በኢየሱስ ክርስቶስ ደም፣ በደሙ ላጲስ፣ ጌታችን ኢየሱስ ክርስቶስ፣ እግዚአብሔር አብ በልጁ በኩል በደልን ደመሰሰው። ኃጢአትን ይቅስል፣ ሙሉ በሙሉ ነው። የባለፈው ተሰርዟል ምናምን አይደለም። እንደ ብሉይ ኪዳን ባለፈው በግ አምጥቷል፣ አሁን ደግሞ ኃጢአት ሰርቷል፣ እንደገና ፍየል ነው የሚያመጣው። አሁንም ሰርቷል፣ ሌላ ጊዜ ሌላ ነው የሚያመጣው። ስለዚህ ሙሉ በሙሉ ምን አድርገው ደመሰሰው። ከዛስ እኛን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽህፈት ደመሰሰው፣ እርሱንም በመስቀል ጠርቆ። ማንን በማን ደም? በኢየሱስ ክርስቶስ ደም። ማንን? ኢየሱስን ጠርቆ ከመንገድ ምን አድርገው አስወገደው? ኃጢአትን አስወገደው። በደልን ምን አድርገው አስወገደው? አለቅነትንና ስልጣናትን ገፎ በሞት ላይ ስልጣን የነበረውና አይደል የሚለው በሞት ላይ ስልጣን ነበረው። ሴጣን እንደፈለገ ዳማ ይጫወታል እንደ ሰዎችን ያደርጋል እንደፈለገ። ስለዚህ በሞት ላይ ስልጣን የነበረውን በመስቀሉ በአለቅነትና ስልጣናትን ገፎ ድል በመንሳት ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ነው የሚለው። ስለዚህ የዕዳ ጽህፈት ምን ብሏል? ተደምስሷል። ደስ ይበላችሁ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ ሰዎች፣ እንደ እኛ እድለኛ የለም። እንደ እኔ እድለኛ የለም። እንደ እኛ በእውነት እድለኛ ማንም የለም። እንደኛ በጣም ድለኛ የሆነ ማንም የለም። ስለዚህ የዕዳችን ጽህፈት ከነህግጋቱም ብሏል ተደምስሷል። ከመንገዱ ሁሉ እግዚአብሔር አስወግዶታል። በጌታ በኢየሱስ ክርስቶስ በሱ መኖር ነው ያለብን። እሱን እያመለክን ያዳነንን ጌታ እያመለክን እያከበርን መኖር ብቻ ነው የሚጠበቅብን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ሲሆን ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለምም ያው ነው። በጣም ከልብ ወዳችኋለሁ። እንን የዩቲዩብ አካውንቴን ሳብስክራይብ ማድረጋችሁን አትተው። እንደዚህ አይነት መንፈሳዊ ትምህርቶችን ሁልጊዜ እንከታተላለን። ወዳችኋለሁ። ሻሎም